እሰይ ማለት ጀምሩ፣ ደግሞ የበለጠ ህይወታችሁ ሰላም ይገባል። እሰይ አንተ እንደዚህ ለምንድነው አክት የምታደርገው? እሰይ ለምንድነው እንደዚህ የምትለብሰው? እሰይ ደጋረኩኝ። ለምንድነው ፀጉርክ እንደዚህ የሆነው? እሰይ ለምንድነው እንደዚህ የምትስቀው? እሰይ ህይወትክ ለምንድነው እንደዚህ የሆነው? እሰይ ምን አገባክ? ምን አገባችሁ? ደጋረኩ፣ ደጋረኩ እንደፈለጉ። እሰይ እሰይ እሰይ እሰይ ደጋረኩ እዚያ ይሄን ያው አቃጣሪ ማለት ነው አቃጥረሽ ድፌለኛ አዎ አሰያሽ ማለት ነው አሰላሙ ዓለይኩም ወራህመቱላሂ ወበረካቱህ ወደ ቤተሰቦቼ ሰላም ሰላም ብያለሁ በያላችሁበት ሰላማችሁ በዝት ረፍረፍ እዩ ያለልኝ የእኔን ቪዲዮ ከወደዳችሁ ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰብ ሆነው ማለት ነው ትናንትና በተሰራው ቪዲዮ ማለት ነው አብዛኛው ሰው ምንድን ነው አስተያየቱ ሩታ ልጁ ለምን አታሳይውም ልጁ ማየት መብቱ ነው እና ልጁ ትስጠው እያላችሁ ነው ማለት ነው። በዚህ አጋጣሚ በመጀመሪያ ደረጃ ልጅን አይደለም ማሰብ ያለበት ማለት ነው። አብርሽ አብርሽ ማሰብ ያለበት ሚስቱ ክብሩ፣ ሚስቱን ማስከበር ማለት ነው። ሩታ ሳትኖር ልጁ አልመጣም ማለት ነው። የፈለገ አባትም ቢሆን ሲቀጥል፣ አልከለከለችም። ሩታ ሆነ ብላችሁ ሩታ ለመጣን ነው እንጂ ሩታ ልጅውን አልከለከለችውም። ያላችሁ እናት አባት ቤት አያስፈልግም። አንተ በመጣሳ ሌላ ሰበብ ስለሚፈጠር ጠብቀኝ፣ ታገሰኝ፣ ታያለህ ልጅህ እንደፈለክ ከጠዋት እስከ ማታ ድረስ ብለዋለች ማለት ነው። መታገዝ መብቱ ነው። ሲቀጥል ደግሞ እናት ባትኖር ልጅ አይመጣም። የመከልከል መብቷ ነው። አላሳይም ብትል መብት አላት። ምክንያቱም እሷ ናት አደል መጀመሪያ የተገኘችው። ሩታ ናት አደል። ሩታና አብርሽ ባይገናኙ ይሄ ልጅ ኬት ይመጣል? ሩታ ባትኖር ልጁ ኬት ነው የሚመጣው? ሩታባ ትኖር፣ እንዴት ብሎ ነበር አብርሽ ልጄ ብሎ የመጥራት አፍ እንኳን የለውም ማለት ነው። መጠየቅም የለውም ማለት ነው። እንኳንም አልሰጠችም። ምን አይነት ልጅ ነው የምትሰጠው አብርሽ ማለት ነው። የስንት ዓመት ልጅ ነው ለአብርሽ የምትሰጠው ማለት ነው። እሱ ትናንትና ልጄን ስጭኝ ስላላት ለምን አልሰጠችም? እናንተ አስተሳሰባችሁ በጣም የወረደ ሰዎች ናቸው ማለት ነው። በዚሁ አጋጣሚ ማለት ነው፣ አብርሽ ወንድ ከሆነ ለምን አይወሰንም? አብርሽ የማን ነው? ለማን ነው ቀለበት ያሰራው ማንነው ቃል ክዳን ያለው ለሄርሚላ ወይስ ለሩታ? የማናት ሚስቱ ሄርሚላ ናት ሩታ ማለት ነው? ትናንትና ቆሞ ስለው ሽሚት እየተከራከራ ነበር። ወይ ለምን ሀገር እኔ ትናንትና ቪዲዮ አልሰራውም እንጂ አብርሽ ሄርሚላን ነበረ ማስከበር። እኔ የጠበኩት የነበረ ሄርሚላን እንዴት ሚስቴን ይሄንን ነገር ትናገሪያታለሽ? ይሄንን ለምን ታረጊያለሽ? ይላታል ብዬ እየጠበኩኝ። እሱ የሚከራከረው ግን ለሄርሚላ ነበረ ማለት ነው። አንዳንድ ወንዶች ሲባሉ ማለት ነው አብርሽ ብቻ አይደለም። ለምንድነው ቆፍጠን የማይሉት ማለት ነው። እዚህ ጋር የከለከለው አለ። ሩታ እኮ እሷ እንዲቆርጥላት እሷ ከአብርሽ ጋር እና ከሩታ ጋር አንድ ላይ እንዳይሆኑ ልትነግራት ነው ያመጣቻት ማለት ነው። ሄርሜላም ደግሞ ጠንቅቃችሁ ታውቃላችሁ፣ ይሄንን ነገር ነው የምትፈልገው እና ሩታ ምን ታርጋችሁ። መስከበር ያለበት አብርሽ ነው። አብርሽ ሲቀጥል መሸቀል እንጂ ብር እንጂ ለሚስት ክብር ሎዲንስ ክብር ለራሱ ክብር መቼ ይጨነቃል? አይጨነቅም። እሱ የሚታየው ሰብስክራይብ ቪዩ ነው፣ ብር ነው የሚታየው። ነገርን ለሰው ልጅ ብር ምንም ነገር አያደርግለትም። ብር ጠፊ ነው። እውነቴ ነው የምላችሁ። ትናንትና ላያችሁ ብን ከሩታ ጋር ተጣርቶ ማለት ነው በአንገቷ ላይ ሂዶ ሲወጥቅ ማለት ነው። ከዚህ ሁሉ ሩታን ፈቷት፣ እሷን አላገባም ለምን አይለም? እዚህ ጋር በሩታን በሄርሜላም ጥፋት የለም። ጥፋት ያለው ማጋ ነው አብርሽ ጋ ነው። ምክንያቱም ልቡ ሁለት ቦታ ነው። ሩታን ከተዋት ህዝቡ ሊጠላው ነው። ህዝቡ እንዴት በአይነ ሀፍር እንዴት ታደርጋለህ ለሚስትህ ይለው ነው። ሄርሚላንም ለመተው ደግሞ ስጋት ሆኖበታል። ምክንያቱም ታስፈልገዋለች። ከእሷ የሚፈልግ ነገር አለ ወይም ደግሞ ያገኘው ነገር አለ ማለት ነው። እና ሄርሚላ ማለት ዝሙተኛ ሴት አዳሪ ናት ማለት ነው። የአብርሽ ሚስት አይደለችም። እሷ ልጅ አላት፣ ዲቃላ ወለደችው። ልጅ አላት። ብዛቸው ክንት ላይ እያስቀመጣችሁ ነበር። ኢዳ ልጅዋን ታሳድግ። ባሏን የፈታችው ባል በምን ምክንያት እንደሆነ ትናገር፣ አደባባይ ላይ ወጣው ማለት ነው። ሩታን ምን አይነት እንደሆነች ልታስተምራት አይገባም። አብርሽ ወዶ ፈቅዶ ነበረ እስካሁን ከሩታ ጋር የኖረው ማለት ነው። ከሩታ ስለ ሩታ ሲያወራ ህይወቴ በሙሉ የቀየረችኝ እሷ ናት። ሲል በትልቅ ሚዲያ ሲያወራ ነበረ። ዛሬ ውሽሚት ስለመጣች ሩታን ዝቅ ከፍ አድርጎ ለውሽሚት ማገዙ ራሱ ይሄ የሆነ የራሱ ክብር ስለማይጠበቅ ክብር ቢያቅ ከጥራቱ ብዛት ዋሉ እና ብዙ ከማግኘት ትንሽ ነገር አግኝቶ እሱ ቢከበር ይሻል ነበር። አያችሁ፣ በአሁኑ ጊዜ እስኪ አብርሽ ያልወረደበት ቦታ አለ? ሌላ ቀን አንድ ቻና ሲከፍት ማለት ነው እንዴት ነበረ ቫይረል ሚወጣው። አሁን የለም። እውነቴ ነው ብላችሁ ይሄንን ነገር ጠፊ መሆኑም አንዳንዴ ማሰብ አለብን። እውነቴ ነው ብላችሁ እሱ በቃ የሚተማመነው እኔ የእኔ ዩቱብ እንደፈለገ ቢለቀቅበት ይሰራል፣ ይታያል፣ ቪዩ ይቀጥላል፣ ሰብስክራይብ ይጨምራል። ይሄን ትልቅነት ማየት የለበትም የሰው ልጅ። ዱንያን አይደለም ማየት ያለብን ገንዘብን ማየት አይደለም ያለብን። ገንዘብ እኮ ዛሬ ይመጣል፣ ነገ ይጠፋል። ይሄ ዩቱብ ቢደለት ግን እውነቴ ነው ምላችሁ የሆነ ነገር ቢሆን አለ ያደርግበት፣ ግን ከመጥፎ ነገር ይጠብቀው፣ ከዚህ መበለጠ ከፍ ያደርግለት። እኔ ለምሳሌ ያክል ነው የሆነ ነገር እንኳን ቢፈጠርበት እውነቴ ነው ምላችሁ ሰው እንጂ የሚሻለው ክብር ቢኖረው፣ ሰው ቢወደው፣ ሰው ቢያከብረው ያ ሰው ደግሞ ያሳድገዋል። ታውቃላችሁ እና በዚህን ያክል ለዱንያ ብሎ መጣጣር፣ ሁለትን ሴት ማጋጨት፣ ሁለትን ሴት ማባላት። ምክንያቱም ሁለቱም በአብርሽ ነው የሚጣሉት። አብርሽ እኮ መስመር ቢያስይዘው ይሄ ነገር፣ ሚስቴ ናት አንቺ ጓደኛዬ ነሽ፣ እንደ ጓደኛሽን ተከበሪ። ለሩታም ደግሞ አንቺ ሚስቴ ነሽ፣ ጓደኛዬን በጓደኝነት አክብሪያት ወይም ደግሞ ያቺው ሽሚት ሆን ማለት ነው ከህይወታችን ውጪ። እኔ ያንቺ አይደለሁም፣ መቼም ያንቺ ሊሆን አልችልም። እኔ የሩታ ነኝ፣ ሚስቴ ሩታ ናት፣ ልጅ አለኝ። ልጅና ሚስቴ በተግባር እኔ ባለው ነገር ምንም ነገር ሳልሆን ይቅርታ ጠይቄ መፍታት የምችለው ከሚስቴ ጋር ነው። አንቺ ከሚስቴ ጋር ፉክክር ይቅርብሽ፣ ፌመሽ አደግሽ፣ በቃ ከህይወታችን ውጪ ማለት የሚችለው መስ የሚሰጠው አብርሽ ነው እንጂ ፌርሜል አይደለችም። እንዴ ማን፣ የትኛው ባል እውነት እኔ ያላቅም የአብርሽ ስንፍናው ማለት ነው። አብርሽ በጉራ ሰውን በመርዳት ምናምን መጀመሪያ ሰውን ከመርዳታችሁ በፊት የቤታችሁ ያላችሁን ክብር ማስከበር፣ ሚስታችሁን ማስከበር፣ ለሚስታችሁ ስነ ስርዓትን መስጠት፣ ክብርን መስጠት፣ ማስከበር ምክንያቱም ለቤታችሁ ውስጥ ለቤት ላለ ሰው ውስጥ እባቦ ናችሁ ሌላ ነገር እያሳያችሁ ለውጭ ሰው ግን መልካም ብትሆኑ ይሄ ፋይዳ የለውም። ማንኛውም ነገር ሲጀመር ከቤት ነው የሚጀመረው ቤት መከበር አለበት ልጅ መከበር አለበት ሚስት መከበር አለባት ሚስትም ደግሞ ባልዋን እንደዛ ማክበር አለባት ነገር ግን እሱ ቤቱን ዝቅ እያረገ የራሱን ክብር ዝቅ እያደረገ ሩታን ዝቅ እያረገ ትላንትና በመጣ ልጅ እየነገደ እያለ ውጭ ወጥቶ ለሌላ ሰው ቻናል ቢከፍት የሆነ ነገር ቢያመጣ ቢረዳ ምንም ምንም አይነት ፋይዳ የለውም። ምክንያቱም ለቤቱ አያውቅበትማ፣ ለቤቱ አይሆንማ፣ ለሚስቱ አይሆንማ፣ ለሚስቱ እንክብካቤ አይሰጥማ። ለውሽሚት ነው እንክብካቤ የሚሰጠው። ከሚስቱ ይልቅ ውሽሚት ትጎዳብኛለች ብሎ ነው የሚያስበው። ይሄ ደግሞ ተገቢ አይደለም። ተገቢ የሆነው እቤታችሁ ስታከብሩ ስለ ቤታችሁ መጨነቃል። አብርሽ ስለ ቤቱ አይጨነቅም፣ ስለ ትዳሩ አይጨነቅም። እሱ የሚፈልገው ዋው አብርሽ እኮ እንደዚህ ያረገ፣ አብርሽ እኮ ጀግና ነው እንዲባል። ጀግንነት ከቤት ነው የሚጀምረው። ጀግንነት ደግሞ እናትን በማክበር ይጀምራል፣ ሴት ልጅን በማክበር። አንድ ሴት ሴት በመሆኑ እንኳን ልጅ ባይኖራት እንኳን መከበር አለባት። ሄርሚላንም የሚያስረግጣት አብርሽ ነው። እኛ የምንሰድባት ፌርሚላል ጌት እናቃታለን፣ አናቃትማ። ሩታና አብርሽ ስለተለያዩ በአብርሽና በሩታ ህይወት ስለገባች፣ እንዴት አድርገሽ በህይወታቸው ትገቢያለሽ? ምክንያቱም ወዴት የሚፈልገው ሩታና አብርሽ አንድ ላይ ሲሆኑ ነው በእነሱ